ሁሉ እዚህ ቤት ተከምረው ለሌላ ሜሎና ባንቹ አለሽ ሞዴሬተር ይሰጣቸዋል። ለእናንተ ለእናንተ ለእናንተ ነው እንጂ ሞዴሬተር መሰ ቆረቆሩን የሚያክብኝ ሰው እዚህ ቤት ምን ይሰራል? ቆሮቆሮ እኮ እያከኩ ነው እኮ የሚገቡት። እንዳለ እኔ እኮ በብዛት እኮ የማስለው እኮ ሜሎና አለሽ። ብዙ ሰዓት እኮ ማስለው እኮ ወድጃለሁ። ከነ ቆረቆራቸው እየገቡ ብናኛቸው ላይ ላይ ምን ይሰራሉ? ቆረቆር አይ ቲንክ ባንቹ አላት ኤዱ አለሽ፣ የኔ ማር ሰንሻይን አለሽ ለእናንተንም ሰ ሌሎቻችሁም ተሰጥቶሻል። ሚሎንዬ የምን የለኝም ነው ሰጥቼሻለሁ። ለማይሰጥ እንዳለ ሞዴሬተር ብለው መግባ ፈልገሽ ነው መስዬኔ። ፍቅር ነይ አበባሽን ሳትጨርስ ሲ ነኝ ስልጣን ስጪኝ እባክህ። አንድ ነገር ሳትለቅ ስልጣን ሰጣ። ዝም ብሎ ስልጣን የሚያዝ መሰለ ያሌላችሁ። አሁን ስትሰጡ የነበራቸው ያሌላችሁ ሞዴሬተር እሰጣለሁ በፈቃደኝነት ታይተሽ አልመስዬ። ኧረ ቤታዬ ማህበረሰብ እንኳን እንዲህ ብለሽ። ቅድም እኮ ስታወሪ የሳምኩሽ ነው ማሪ እመቤቴ፣ እንጂ ጌሙ ላይ አልሰጠሽም። ጌሙ ላይ ማን አልሰጠውም? ብሰጥም ለሶስታችሁም ነው የምሰጠው። ሶስታችሁ ነው ስለምወዳችሁ። እኔ ደግሞ ለእኔ ብቻ የሰጠሽን መስሎኝ ላቃጠር ስል ገዝታቸው ዝግ ነው። ከዛ ተቁጭኝ አዎ፣ አይደለም። እኔ የምልሽ ማሬ፣ ስንት ጊዜ እኮ በውስጥ ቴክስት አድርጌልሽ ምንም ነው የማትመልሺው። መልሼ እኮ አለ ባለፈው ቴሌግራም ምናምን ሰጥቼሽ መልሼ። ወይ ጉድ! ከዛ በኋላ ስንት ነገር ቴክስት አድርጌልሽ ማለት ነው። አላገኘሽውም እንዴ ማሬ? አላገኘሽውም? አላገኘሁትም። እና እኔ የምገኝበትን ቁጥር የት ጻፍኩልሽ? ኧረ እኔ እኔ ቴሌግራም ሁሉ ሰው እዚሁ እንዳለው ቼክ አድርጊ። እንዴት ናቸው የቤታዩ ቤተሰቦች? ሰላም ናቸው ወይ? ጣፈንታው ግን ቢቀጥል እንደ ሀሳብ እሺ፣ ማሪ ጣፈንታው ጣፈንታ በይ እንደ ጥንቁላ ብለሽ ላብድ ነበር። እሺ ልግባ። አዎ አንቺ እውነትሽን ነው። ምን ከቃላቶቹ ጋር አጠባብቀ የጻፍሽ ቢመስዬን ይማል። እሺ ብቻ ልክልሻለሁ። አያገኘውቸውን ቆይስ፣ እዚሁ ቴሌግራም ስላለኝ እዚሁ ጋር ገብቼ ሀይል በልሽ። እሺ ማሪ ሰላም ይዘርጊ። አልያዛቸው ቤተሰቦች ብቻሽን ነው የሚፈልጉት? እናቴ ወይ ልጆ የልጆችሽ የሁለት ልጆች አሁን ተመልከች። እንዲ አረ ወይኔ መሲ ልታሳብጂኝ ነው። እንዲ አንቺ መሲ አውርተናል፣ ተጻጽፈናል። እንዲያው መሲ ማሪ ፖይዚሽን አልመለስኩ ቴክስትሽን አልመለስኩ። ዲሌት ላድርገው አላየሁም። እሺ ማሪ አላየሁም። እሺ ይኸውልሽ፣ ቤታዬ እሱን እኮ ትቼዋለሁ። ቁጥሬን አሳይቶብኝ ሌላ ነው ስላልሽ ነው። እረ፣ አይደለም ማሬ፣ እሱ ሌላ ሁለተኛ ያስኩት ነው። በዩዘር ቀይቅ ወይ እንትን ልበልሽ። ይው አይ አዎ ማሬ አው ያ አው ማሪያት ኦ፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ኦ የኔ ጣፋጭ ስንት አመት ነው? ዘጠኝ ዘጠኝ አው ኦ የኔ ፍቅር ታድለክ ትምህርት ቤት ትምህርት ቤት ሄደሃል ወይ ዛሬ ወይንስ ትምህርት ቤት ተዘግቷል? የሰመር ወይስ ገና ነው? ተዘጋ ዛሬ ዊኬንድ ስለሆነ። ኦኬ ቸርች ሄዳችሁ? አው ጎበዝ በደንብ ተማሩ። እናታችሁን በደንብ አስደስቱ። እሺ፣ እሺ፣ እሺ። እኔ ቆንጆ ስምህን ግን አልነገርከኝም እኮ። እዩሃብ? ዋው፣ ደስ የሚል ስም አለህ፣ እዩሃብ። የወንድምስ ማክቤል? ማክቤል። አንቺ፣ ስማቸው ደስ ሲል፣ ስማችሁ በጣም ደስ ይላል። እድግበሉ፣ በሉ እሺ። አሜን። ቲክቶክ አላችሁ እንዴ? ኖ፣ የለኝም። እኔ እሱ እሱ ነው ያላት እሷ ብታላ ኦኬ። እናንተ ቲክቶክ ወደፊት ሲኖራችሁ ፎሎ እንደራረጋለን። እሺ እሺ። ወድሻለሁ በላት፣ ወድሻለሁ። እንግዲህ ያረጋችኋል። እኔ ጣፋጮች፣ ጫፋቸው ደስ ሲል። ቻው በላት። ማሪ ስሚ፣ ስማ፣ በቃ ይታያል። ያዝሽ ማሪ፣ ዛሬ እንኳን ቤተክርስቲያን ደረሰሽ። አየሽ አየሽ የላኩትን አየሁት። ማርዬ ደርሶኛል ቴክስት እሺ መስዬን እኔ እናት መልካልሽ ትልልሽ ዩቲብ ላይ እንመጣለን ደግሞ አረፏን የምንለው እኔ ዛሬ ጠዋት አየሽ አስቀምጠውኝ ነ ሀቡ እንዳልወጣ እኮን ዩቲብ ላይ ሁለት ሰሁን ሶስት ሰኮን እግዚአብሔር አራት ሰዓት ነው ያለኝ ለዩቲብ ለመግባት በአራት ሰዓት ውስጥ መተኛት አለብኝ። ከዛ ምን አልነሳም። እሺ ቤታየ ደህና ዋሉ የቤታየ ቤት ቻውሽ ቻውሽ ኔ ማር ምን ቆይ ቆይ እያሙሽ ነው ጭራሽ። ለነጭ ሀሜት ጀመሩ። ምን እያሉ ነው የሚያሙኝ? በምን አባቴ ሊያቸው ማሮቼ? በምን አባቴ ሁለተኛ አካውንት የዚህ ስልክ ነው ያለው በምን ሊያቸው? ምንድን ነው የሚያሙኝ? መቼ እያቀዱ ነው እኔ ላይ? እስኪ ልላክላቸው። ምን እያሉ ነው ከነጭ ጋር ህሜታቸው? ጌም ጀምረው ነው የተዘጋው። ሁ ጌም። አሁን የውላችሁ ጆይን ማለት አትችሉም። ይውቆላ ሰያችሁማ እግዚአብሔር ምስክሬ ነው። ጆይን ጆይኑን ስትነኩት አያስገባችሁም። ቆይማ አላሳያችሁ። ጆይኑን ስትነኩት አያስገርድም። ሌላ ነገር እንዳለካ ይበላቸው። የሚያሳየኝ ማለት ነው። የሚኪ ፊት አውራሪ አያችሁት? አለ ጆይን ይላላ ስትነኩት አይነካ አይነካም። ጭራሽ ገባቸውም አይነካም። አችልም ነው ያሉት ሚኪ የለም፣ ሰውየው ሊገጥሙሽ ነው። ፈርተዋል። ሀቢባ መልሴ መለሰ። ቆይ ከመውጣቴ በፊት ቆይ፣ አንቺና ሚኪ ሁለታችሁ ሆናችሁ ትልቅ የቀጠሮ ጌም ተዘጋጅተው እንድትገጥሙኝ እኔ ቤታዮ በማህበረሰቤ ስም ጥሪ አስተላልፋለሁ። አመሰግናለሁ። ወይዘሮ ሀቢባ ሊገጥሙኝ ነው ማለት ሁለቱ ሆነው ትልቅ ታላቅ የምንያዘጋጁ እንደው ድፍረታቸው! እኔስ እየቀለድኩ ነው። ለሁለት ሊቀጠቅጡኝ እንደው የእውነት እኔስ ሽምላቸው መሰላቸው ሊጫወቱብኝ። ማርያምን በሉ ቆይ ልላክላቸው። ጋይ ሰብስክራ ሰብስክራ፣ ኦኬ ማሮቼ፣ ማሮቼ ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉትኝ። ግን እኮ ሞልቷል። ሀምሳ ነበር የፈለግኩትኝ። ከእንትና አስበልጡኝ። አዎ ቮይስ ላከች። ቋይባ ከእንትና አስበልጡኝ ከቅድስት ፋን ነው እየተፎካከረን ነው። ከሱ አስበልጦኝ አለኝ ግን ሰብስክራይብ አለኝ ግን ከላይ ይታያል አለሽለኛል ወይስ በቃ ሞልቷለው? ቆይ ጎል ምኑን ላስተካክለው። ሀምሳ አምስት ስልሳ አልፎ ቁጭ ቆይሽ ልደልተውና አዲስ ጋይ ሰብስክራይብ አድርጉ ማሮች። አሁን አስተካክያለሁ። በአንቺ እየኔ ፍቅር አንቺ እዚህ ቤት እኮ አንደኛ ተጣሪ ነበርሽ። ምን ነው ቆይ ቆይ፣ ምን አሉ፣ ቤታ ኮመንት ላይ ቤታ ቤታ ቤታ እያሉ ነው። ጌም ላይንን መግባት እኳች ልገብ ይፈልገች ነው ማሬ። እናንተ ደነዞች እናንተ ደነዝ እናንተ ማመኒ፣ ኧረ አቡዬ፣ እዚህ መተው ሊገጥሙሽ ነው። እንገጥማለን፣ ታላቅ ጌምን እንጫወታለን፣ ለሁለት እንገጥማለን እያሉ ነው። ኮመንት ላይ ላኪልን እያሉ ነው እኮ ሲሉኝ ነው እኮ ወይድሌ እንደ ምን ይሻላችኋል? ጭራሽ ቤታ ቤት አሁን ያልጠሯቸው በእናንተ ነገር ጥፍሬን በልችኝ። ውሸታም አላምናችሁም። ሁለተኛ ከራሴ ከራሴ ልጆች በስተቀር አላምንም። የሚኪል ሀቡ ልጆች ውሸታም ናቸው። በቃ መንሱር አለ። ኧረ ልወጣ ነው። ኧረ ልወጣ ነው። በቃ ወሬ